አርቴታ እና ቤርታ የመድፉን የፊት መስመር ስብራት ለማከም የሚያንኳኳቸው በሮች በስተዋል ከእንግሊዝ እስከ ጀርመን ከስፔን እስከ ጣሊያን የበርካታ ክለቦችን ጨራሽ የሚባሉ አጥቂዎች እያሰሱ ናቸው የአርሰናል ሰዎችን እያዞራቸው ያለው ደግሞ የበጀትና የሚፈለግ ተጫዋች ዋጋ አለማመጣጠን ነው ይባላል ለክለቡ ቢሆን ተብሎ የሚታሰበው አጥቂ ስዊድናዊው የኒውካስትል ዩናይትድ ኮከብ አሌክሳንደር ኢሳቅ ነው ይሁንና ይህ እግር ኳሰኛ ዋጋው የማይቀመስ አይነት ሆኗል ነው የሚባለው የ ሀያ ስድስት ዓመቱ የ የጎል ማሽን አሁን ላይ የዝውውር ዋጋው እስከ 150 ሚሊዮን ፓውንድ ሊደርስ ይችላል ይባላል። እናም ይህ ለአርሰናል ከሚገዛቸው ሌሎች ተጫዋቾች ጋር ሲደመር ወጪ የትየሌሌ ሊሆንበት ይችላል። የእስካይ ስፖርት መረጃ እንደሚያሳየው አርሰናል ለክረምቱ የዝውውር መስኮት የተጫዋቾች ግዥ እስካሁን የተመደበለት ከሻምፒዮንስ ሊግ ተሳትፎ ያገኘው 100 ሚሊዮን ፓውንድ ነው። በእርግጥ ይህ ከሚሸጡ ተጫዋቾች የሚገኘውን ገቢ አይጨምርም። ከሚሸጡት ተጫዋቾች የተሻለ ገንዘብ ቢገኝ እንኳን እገዛለሁ የሚላቸው ብዙ የሚያስወጡት ናቸው። ቀደም ብሎ ለማስፈረም የተስማመው ማርቲን ዙቢ መንዲ እስካሁን ከተመደበው አንድ መቶ ሚሊዮን ፓውንድ ከግማሽ በላይ የሚሆነውን ይወስድበታል። በዚህም ክለቡ ከኢሳቅ በታች ዋጋ ያላቸው አጥቂዎች ላይ እንዲፎካከር ሳይስገድደው አይቀርም። አሰልጣኝ ሚካኤል አርቴታም ሆነ የክለቡ ስፖርቲንግ ዳይሬክተር አንድሬ ቤርታ ፍላጎታቸው አሌክሳንደር ይሳቅ ቢሆንም የገንዘቡ ነገር እጃቸውን ይዟቸዋል እናም የስፖርቲንግ ሊዝበኑ ቪክቶር ዮኮሬሽ እና የአርቢ ሌብዚዡ ቤንጃሚን ሴስኮ አሁን ላይ በጥብቅ የተያዙ ናቸው ተብሏል ሆኖም ግን አርቴታና ቤርታ በሁለቱ አጥቂዎች ጉዳይ መስማማት እንዳልቻሉ ተሰምቷል ሚኬል አርቴታ ለአርሰናል ያጥቂት ስፍራ ተጫዋችነት ቤንጃሚን ሴስኮ ይሻላል ሲሉ አንድሬ ቤርታ ደግሞ ቪክቶር ዮኮሬሽ የተሻለ ነው የሚል አቋም ይዘዋል ነው የተባለው። ይህ አይነት ክርክር በሁለቱ ቁልፍ ሰዎች መካከል ካሁኑ ውዝግብ እንዳያስከትል ስጋትም አለ። የቀድሞው ስፖርቲንግ ዳይሬክተር ኤዱ ከአርሰናል ቤት ለመልቀቃቸው አንዱ ምክንያት ተመሳሳይ አለመግባባት ነበር ይባላል። የሆነ ሆኖ አርሰናል ለቪክቶር ዮኮሬሽ ዝውውር 63 ሚሊዮን ፓውንድ የመጀመሪያ መደራደሪያ ማቅረቡ ነው የተነገረ። ተጫዋቹ በርካታ ፈላጊ ክለቦች ያሉ ሲሆን በተለይ ቼልሲ ከዚህ የበለጠ ገንዘብ በማቅረብ ዋጋው እንዲንር ሊያደርግ ይችላል የሚል ስጋት ስለመኖሩ የሚወጡ መረጃዎች እየጠቆሙ ነው። በርካታ የስፖርት ሚዲያዎች ግን በአጥቂው ዝውውር ላይ አርሰናል አሸናፊ የመሆን እድሉ የሰፋ ስለመሆኑ እየዘገቡት ይገኛሉ። አሁን ላይ የአርሰናልና የዮኮሬሽ ጉዳይ የተፋጠነ መሆኑን በስፋት ተነግሯል። እንደውም ተጫዋቹ በአርሰናል ቤት 200 ሺህ ፓውንድ ሳምንታዊ ደሞዝ በማግኘት ከክለቡ ከፍተኛ ተከፋይ ተጫዋቾች መካከል የመሆን ፍላጎት እንዳለው ስለመናገሩ ሚዲያዎች ዘግበውታል። ይህም ተጫዋቹ መድፈኞቹን የመቀላቀል እድሉ የሰፋ መሆኑን ይጠቁማል። ስዊድናዊው እግር ኳሰኛ ቬክተር ዮኮሬሽ አሁን በሚገኝበት የፖርቹጋሉ ስፖርቲንግ ሊዝበን እግር ኳስ ክለብ እያሳየው ያለው ድንቅ ብቃት የዓለምን ቀልብ ስቧል። የ26 ዓመቱ ስዊድናዊው ፕሮፌሽናል ቬክተር ዮኮሬሽ እስካሁን ለክለቡ በ100 ጨዋታዎች ዘጠና አምስት ጎሎችን ያስቆጠረ ሲሆን ሌሎች ለጎል የሆኑ ኳሶችን አመቻችቶ አቀብሏል። በተለይ ዘንድሮ ያስቆጠረው የጎል ብዛት ከተሰለፈበት ጨዋታ ቁጥር የበለጠ መሆኑ ዓለምን ጉድ አሰኝቷል። ባለፈው የውድድር ዓመት በክለቡ ዋንጫ አንስቷል። ዘንድሮም ይህ እየተጠበቀ ነው። አርሰናሎች ይህን ተጫዋች ለማስፈረም እየተሯሯጡ የሚገኙትም ለዚሁ ነው። በሌላ በኩል ለጀርመኑ የቡንደስሊጋ ክለብ አርቢ ሌብዚሽ እየተጫወተ የሚገኘው ቤንጃሚን ሴስኮ መድፈ ችግረኞቹ አይናቸውን ከጣሉባቸው የፊት መስመር ተጫዋቾች መካከል አንዱ ሆኗል። የ21 ዓመቱ ስሎቪናዊ ፕሮፌሽናል እግር ኳሰኛ የሀገሩ የምንጊዜም ከፍተኛ ወጣት ጎል አስቆጣሪ ነው። በዚህም አራት ጊዜ በሀገሩ የምርጥ ተጫዋችነትን እውቅና አግኝቷል። በ16 ዓመቱ የመጀመሪያ ፕሮፌሽናል ኮንትራት በፈረመበት የኦስትሪያው ሬድቡል ክለብ አራት ዋንጫዎችን ማንሳት ችሏል። አሁን በሚጫወትበት ክለብም አንድ ዋንጫ አንስቷል። እስካሁን በጠቅላላው ባደረጋቸው ከሁለት መቶ በላይ ጨዋታዎች ዘጠና ጎሎቹን ከመረብ አሳርፏል። አርሰናልም ይህን ወጣት ጥበበኛ ልጅ የግሉ ለማድረግ እንቅስቃሴ ጀምሯል። ይሁንና ሂደቱ የደረሰበት ደረጃ እና የተጫዋቹ ፍላጎት ላይ እስካሁን የተባለ ነገር የለም። አርሰናሎች ለፊት መስመራቸው ከስፔናዊው የአትሌቲክ ቢልባው እግር ኳሰኛ ኒኮ ዊሊያምስ ጋርም ስማቸው በተደጋጋሚ እየተነሳ ይገኛል። ተጫዋቹ በክረምቱ ክለቡን እንደሚለቅ በእርግጠኝነት እየተነገረ ሲሆን አርሰናል፣ ባርሴሎና እና ቼልሲ ሊዛወርባቸው የሚችሉ ክለቦች ናቸው ተብሏል። ባለፈው ዓመት ሀገሩ ስፔን የአውሮፓ ዋንጫን ስታነሳ ኒኮ ዊሊያምስ ያሳየው ብቃት ዓለምን ያስገረመ እንደነበር ይታወሳል። ተፈላጊነቱንም አሳድጎለታል። ተጫዋቹ አሁን ባለበት ክለብ 50 ሚሊዮን ፓውንድ የውል ማፍረሻ ገንዘብ የተለጠፈበት ቢሆንም ወደ ሌላ ክለብ መዛወሩ አይቀሬ ነው ተብሏል። የ22 ዓመቱ ኒኮ ዊሊያምስ ለአትሌቲክ ቢልባኦ እስካሁን 164 ጊዜ ተሰልፎ ሰላሳ አንድ ጎሎችን አስቆጥረዋል። በርካታ ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። በ በ202324 የውድድር ዓመት አትሌቲክ ቢልባኦ ከ40 ዓመታት በኋላ የስፔን ንጉሥ ዋንጫን ሲያነሳ በተለይ የኒኮ ዊሊያምስ አስተዋጽኦ ከፍተኛ ነበር። ይህ ልጅ እግር እግር ኳሰኛ ቀጣይ መዳረሻው በውልባ አይታወቅም። ብዙዎቹ ስሙን ከአርሰናል ጋር ሲያያይዙት ይታያል። አርሰናሎች ከዚህም ባሻገር ብራዚላዊውን የሪያል ማድሪድ እግር ኳሰኛ ሮድሪጎን ለማስፈረም ሙከራ እያደረጉ ናቸው ተብሏል። የ24 ዓመቱ ብራዚላዊው በማድሪድ ቤት ደምቆ ታይቷል። ሮድሪጎ ገና በዚህ ዕድሜው 13 ዋንጫዎቹን የሰበሰበ ድንቅ ወጣት ነው። በሪያል ማድሪድ 267 ጨዋታዎች ላይ ተሰልፎ 68 ጎል ያስቆጠረ ሲሆን ከ40 በላይ ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። ይሁንና አሁን አሁን በማልፈልገው ስፍራ ላይ እንዲጫወት ተደርጊያለሁ በሚል ቅሬታ ውስጥ ገብቷል ነው የሚባለው። በዚህም በሪያል ማድሪድ ቤት መቆየት እንደማይፈልግ መሰማቱን ተከትሎ አርሰናል፣ ማንቸስተር ሲቲ ሊቨርፑል እንቅስቃሴ መጀመራቸው ተሰምቷል። ይሁንና የተጫዋቹ የዝውውር ዋጋ ከ100 ሚሊዮን ፓውንድ እንደማያንስ መረጃዎች ጠቁሟል። አርሰናል ለክረምቱ ዝውውር ከክርስቲያል ፓላሱ ኢበሬች ኢዜ ጋርም ስሙ እየተነሳ ነው። የ26 ዓመቱ እንግሊዛዊ በአጥቂ አማካይ ወይም በግራ ክንፍ የአጥቂ ስፍራ ላይ መጫወት የሚችል እግር ኳሰኛ ነው። በ17 ሚሊዮን ፓውንድ ፓላስን የተቀላቀለው ይህ ተጫዋች እስካሁን አንድ መቶ ስልሳ በላይ ጊዜ ተሰልፏል። በክለቡ በርካታ ጎሎችን በማስቆጠርና አመቻችቶ በማቀበል ስሙ የሚጠቀስ ተጫዋች መሆን ችሏል። ኢዜ 68 ሚሊዮን ፓውንድ የውል ማፍረሻ የተለጠፈበት ሲሆን አርሰናል አርባ ሚሊዮን ፓውንድ እና ትሮሳርድን ለመስጠት ፍላጎት አሳይቷል ተብሏል። ቶትንሃም፣ ኒውካስትል እና ማንቸስተር ዩናይትድ የተጫዋቹ ፈላጊዎች መሆናቸው ተሰምቷል። ኢዜ በበኩሉ የአርሰናል ያጫወት ስልት እንደሚማርከውና ክለቡን ቢቀላቀልም ደስተኛ እንደሚሆን መናገሩ ተሰምቷል። ይህ እንዳለ ሆኖ አርሰናል በአጥቂ ስፍራ የሚያስፈርመው ተጫዋች ፕሪምየር ሊጉን በሚገባ የሚያውቅ ቢሆን ውጤታማ ይሆናል የሚል አስተያየት ከባለሙያዎቹ እየተሰጠ ነው። ምክንያታቸው ደግሞ የእንግሊዝ ፕሪምየር ሊግ ከሌሎቹ ሀገራት ሊጎች ጠንካራ በመሆኑ ኮከብ መስለው የታዩት ሁሉ ወደዚህ ሲመጡ እንደታሰበው ላይሆኑ ይችላሉ የሚል ነው። የሆነው ሆኖ አርሰናል የፊት መስመር ተጫዋች ለማስፈረም ደፋ ቀና እያለ ሲሆን አሰልጣኝ ሚካኤል አርቴታም ለራሳቸውም ስም ሲሉ ጭምር ጠንካራ ግፊት ማድረጋቸው አይቀርም እየተባለ ነው። በየቀኑ የምንለቃቸው አዳዲስ መረጃዎች እንዲደርሷቸው ሰጥታችሁ ሰብስክራይብ እያደረጋችሁ እና የደወል ምልክቱ ላይ ኦል የሚለውን በማብራት አብራችሁ እንድትሆኑ ጋብዘናል።